ቤቱ እንግዲህ ከበረንዳው ጀምሬ ወደ ውስጥ ዝቤ ላይ የተሰራውን ፕላስቲክ ኮርኒስና ግርግዳ ቻክ የማሳያችሁ ነው የሚሆነው። ይህም ቤት እንግዲህ የጀመርነው የዛሬ ሳምንት ነው። ታስታውሳችሁ እንግዲህ ገራዶ ላይ ቀስ እናስገባ አንድ ቪዲዮ ሰረችላችሁ ነበር። ልክ በሳምንታችን እንግዲህ ይህን ቤት ቀለም ሲቀር ሙሉ ለሙሉ አጠናቀን አስረክበናል ማለት ነው። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ሰላም ደትናችሁ ውድ የቻናል ቤተሰዎች ሁሉ፣ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች እንግዲህ ለዛሬ ደግሞ የፕላስቲክ ኮርኒስ ግራዱ ላይ የሰራ ነው አለ ከዴስ ሲወጣ ብላ ማለት ነው የዛሬ ሳምንት አካባቢ ላይ እንግዲህ አንድ ቪዲዮ ሰርችላቸው ነበር። እቃ ስናስገባ ሙሉ ቤቱን ስንጨርስ ደግሞ እዚህ ቤት ላይ የሚያርፈውን ዲዛይን አሳያችኋለሁ ባልኩት መሰረት እንግዲህ እነሆ ይህም ቤት ሙሉ ለሙሉ አጠናቀና ልክ በሳምንታችን እንግዲህ ቻኩም ኮርኒሱም ሁሉም አልቋል ማለት ነው። የሚቀረው የቀለም ስራ ብቻ ይሆናል። ውድ ተመልካቾች እንግዲህ ቪዲዮ ላይክ አድርጉ። ለቻናሉ አዲስ ከሆናቸው ደግሞ ሰብስክራይብ በማድረግ የድወር መልክቷን በመጫን ቤተሰብ ሁኑ። ላይክ ሼር ማድረጋቸውን አትርሱ። ይህ የምትመለከቱት እንግዲህ ሳሎኑ ላይ ያረፈው የሆነ ፕላስቲክ ኮርኒስ ዲዛይን ነው ማለት ነው። ቤቱ እንግዲህ በዚህ መንገድ ውስጡ ልስ ነው፣ የጭቃ ቤት ነበር። ኮርኒሱም እንግዲህ በሚያምር ሁኔታ ይህን ዲዛይን ሰጥተነዋል። የከለር የፕላስቲኮቹንም ምርጫ እንግዲህ ሁሉንም የእኛም ምርጫ ተጠቅመን እንግዲህ በዚህ መንገድ አስውበነዋል። ይህ ቤት እንግዲህ የሚቀረው ከዚህ በኋላ የመጋረጃ ብረቶች ይቀበራሉ። ከዚያ በኋላ ምንድን ነው ቀለም ይቀባል ማለት ነው። ግድግዳው እንግዲህ መድረቅ በደንብ መድረቅ ስላለበት የተወሰኑ ቀናቶችን የምንጠብቀው ይሆናል። ከደረቀ በኋላ በቀጥታ ቀለም፣ ግድግዳ ቀለም ይቀባል። ፍሬሞችም ጭምር ቀለም የሚቀቡ ይሆናል ማለት ነው። ለማንኛውም እንግዲህ ቤቱ አምስት ክፍል ቤት ነው። ሁለት መኝታ ቤት፣ ዕቃ ቤት እና ሳሎን እንዲሁም ደግሞ ሸዋር እና ሽንት ቤት አለው ማለት ነው። ይህንን ይመስላል። እዚጋ የምትመለከቱት ኮሊደሩ ነው እንግዲህ በዚህ መንገድ ያው መቃንም የምታዩት አብሮ ቀለሙ ይቀባል። የመቃን ቀለም እና የዘኮላ ተመሳሳይ ናቸው። ከታች በቡኒ የምንጠቀማቸው እነሱም የግድግዳው ቀለም ሲቀባ አብረው እነዚህ ቀለሞችም የሚቀቡ ይሆናል ማለት ነው። ከዚያ በኋላ እንግዲህ ለዚህ ቤት የሚመጠን የሆነ አምፖል እንዳቅማቸው እንግዲህ የሚገጠም ይሆናል ለማለት ነው። ቤቱን እንግዲህ በሳምንት ውስጥ ሙሉ ለሙሉ በዚህ መንገድ ፎ አድርገነዋል። መጀመሪያ ላይ ቪዲዮውን ሳቀርብላቸው እንግዲህ እናንተም እንዳያቸው ለሳሎንና ለመኝታ ቤት ነበር ቻክ ሊሰራ የነበረው። ሌሎችን ስራዎች እንግዲህ ስንሰራ ደግሞ እነዚህ ተጨምሮ ሙሉ ቤቱ ሙሉ ለሙሉ ግድግዳ ቻክና ፕላስቲክ ኮርኒስ ተሰርቷል። እዚህ ጋር ለምሳሌ የምትመለከቱት እቃ ቤቱ ነው። እቃ ቤቶች እንዲሁም ክላሶች በጠበቁ ቁጥር ዲዛይኖችን አተጠቀሙ ምክንያቱም ዲዛይን ተጠቀሙ ስለማይችል ማለት ነው። ስለዚህ ለዚህ ሲባል ግዴታ እቃ ቤት እና እንደዚህ ልጆች መኝታ ክፍል ክላሶች ጠበብ ጠበብ ያሉ እንደ ኮሊደር የመሳሰሉት ላይ በቦርድ ሲሆን ይሻላል እንጂ በፕላስቲክ ለዲዛይን ምቹ አይደሉም ማለት ነው። እንደምታዩት ግድግዳውም እንግዲህ ብሎኬት ቤት እስኪመስል ድረስ ደረጃውን በጠበቀ መልኩ ጽድት ተብሎ ቻክ ተሰርቷል ማለት ነው። ሌብሉን ጠብቆ ይህ ግድግዳ በደንብ መድረቅ ይኖርበታል። በደንብ ከደረቀ በኋላ ነው ቀለም ሊቀባ የሚገባው። ብዙ ጊዜ ስለ ቀለም ቅብ በተደጋጋሚ እንግዲህ እኔም ቪዲዮ በሰራ ቁጥር እነግራችኋለሁ። ለምሳሌ እርጥብ ሆኖ የሚቀባ ከሆነ ለባለሙያው ማቴሪያልን በሱ ከሆነ ለምሳሌ ለሱ አሪፍ ነው። በባለሙያዎች አሪፍ ነው፣ ቀለም አይወስድም። ነገር ግን ሲደርቅ ደግሞ ማቴሪያል ፍጆታው ይጨምራል፣ ቀለም የሚወስደው ጥራቱ ግን ሲደርቅ በጣም ነው የሚያምረው። እንደዚህ ሲባል ብዙ ጊዜና ባለቤት የሚያሰራ የሆነ ሰው ቶሎ ብሎ እንዲያልቅ ይቸኮላል። ያ ማለት ቀለሙ ልክ ቻፉ እንዲያለቀ በቃ ሳምንት ምናምን እንደዚህ ከቆየ በኋላ ወዲያውኑ እንዲቀባ ማድረግ የለባችሁም። ግድግዳው በደንብ በቆየ ቁጥር፣ በደረቀ ቁጥር ኋላ ቀለም የሰጡትን ቀለም ፍክት ነው የሚለው። ቀለሙ አያዳግምም ማለት ነው። የቀለም ፍጆታው ይወስዳል ሲደርቅ፣ ነገር ግን ውበቱ በጣም ነው የሚያምረው ማለት ነው። ስለዚህ እንደዚህ ሲባል ስራ ለማንጓተት ወይንም ደግሞ ስራዎችን ለማዘግየትና ሌላ ነገር እየተመቻቸ ሌላ ስራ ለመች ብሎ ምናምን በዚህ ልክ እንዳታስቡት ማለት ነው። ግድግዳው ሲደርቅ ለእናንተ ለባለቤት ነው አሪፉ ማለት ነው። መስኮትም ላይ እንደምታዩት ጠርዞቹ በዚህ መንገድ ልቅም ብለው ጠርዞቹም ተሰርተዋል ማለት ነው። ከዚህ በኋላ እንግዲህ ቤቱ ይጸዳል። ከተጸዳ በኋላ ቀጥታ ቀለሙ ግድግዳው ከደረቀ በኋላ ይቀባል ማለት ነው። በተለይ ደግሞ ወደ ደሴ ወደዚህ አካባቢ ቀዝቃዛማ ቦታዎች ላይ ላላችሁ ምን ያስፈልጋል? ትግስት ያስፈልጋችኋል ማለት ነው። ምክንያቱም ቶሎ አይደርቅም ግድግዳው ማለት ነው። ስለዚህ የምትታገሱ አሪፍ ነው። በእርግጥ አሁን ሰዓቱ እንግዲህ ክረምቱም እያለቀ ነው። ይሄ መስከረም ወር ሞቅ ያለ ነው። ጥቅምት ምናምን እንደዚህ ውርጭ ምናምን ነገር ቢኖርም ቀላይ ግን ፀሐይ ስለሚሆን እንደዚህ ያለ ቶሎ ብሎ የመድረቅ እንትን አለው። ነገር ግን ቀዝቃዛማ ሆኑ ቦታዎች ላይ ትግስት ያስፈልገን ይገባል ማለት ነው። እዚህ ጋር ደግሞ መኝታ ቤቷም ያው ሳሎን በጣም ሰፊ ሎ እንዳያችሁት ስለተሻማት የቻለችውን ያክል መኝታ ቤቱንም ዲዛይን ሰጥተነዋል፣ በዚህ መንገድ ማለት ነው። ሻዶ መብራት አለ እስኮት ላይት ሙሉ ተሰጥቷል። ሳሎኑም መኝታ ቤቱ ማለት ነው። አምፖሉ ሲገጠም የሻዶ መብራቶቹና ስኮትላይቶቹ ጋር ሲሆን በጣም ነው የሚያምረው ሳሎኑ። ይህ ሳሎን በነገራችን ላይ አራት ከሀምሳ በአምስት ከሀምሳ ነው፣ በጣም ትልቅ ነው። ወደ ደቡብ ቦሎ ስንመጣ ሳሎኗቸው በጣም ሰፊ ነው። ሌሎቹ ክፍሎች ጠበብ ይላሉ እንጂ ሳሎኑ በጣም ሰፊ ነው። እንደዚህ በካሜራ ስታዩት ያን ያህል የተጋነነ ሰፊ ላይ መስላቸው ይችላል። ነገር ግን አምስት ከሀምሳ በአራት ከሀምሳ ነው፣ በጣም ሰፊ የሆነ ሳሎን ነው። ሳሎኑ እንደዚህ ሲሰፋ ደግሞ ዲዛይኑም የምትፈልጋችሁት ዲዛይን ለመስጠት ይመቻል፣ ያምራል ማለት ነው። ሌላው እንደገና ምንድን ነው ከዚህ ላይ እንግዲህ አርቢያን መጅሊስ ምናምን ነገር ስጨመርበት ሳሎን ላይ ቢያንስ ወደ አስር እስኮት ላይ ታለው የሻዶ መብራቶቹ ጋር፣ እንዲሁም ደግሞ ለዚህ ተመጣጣይ ይመጥናል የሚባል አምፖል ሲሰጥ ቤቱን ይበልጥ ፏና የሚያደርገው አሁን ካሜራው ላይ ያን ያክል ዝግም ስለሆነ ክፍሉ ምናምን ያን ያክል ብርሃን ስለሌለው ነው። እንሻላ በቅርብ እቃውም ሁሉም ተሰታትሮ ምን ብሎ ቀለምም ተቀባብቶ የምናየው ነው የሚሆነው ማለት ነው። እንግዲህ በዚህ ደረጃ ነው። ስራዎችን ቶሎ ብለን በፍጥነት ከገባን ጭርስ ታድርገን ነው የምንወጣው። እንደዚህ ከዚህ በኋላ ለቀለም ብቻ ነው እዚህ ቤት የሚመጣው ማለት ነው። እስከዛ ደግሞ የጀመረውን ቤት የምንጨርስ ይሆናል። ስለዚህ እናንተም ደግሞ በሀሳብ አስተያየታችሁ አበረታቱን ማለት ነው ቪዲዮ ላይክ ማድረግ ሼር ማድረግ፣ ለቻናሉ ማድረስ ከሆናችሁ ሰብስክራይብ እያደረጋችሁ አበረታቱን፣ የምንሰራላችሁ ነው የሚሆነው። ፊኒሺንግ ስራዎችን ማሰራት ስታስቡ እንግዲህ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ ማለት ነው። በታማኝነት በፍጥነት በጥራት ስራዎችን ሰርተን የምናስረክባችሁ ነው የሚሆነው። እስከዛው በዚያ ቪዲዮ እስከምንገናኝ ያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ። ወሰላሙ አሌይኩም ወረህመቱላ ወበረካቱሁ። እንዲሁም ደግሞ ይህ ቤት ምን ያህል ማቴሪያል ወሰደ፣ ጠቅለል ብሎ ለቤቱ እስከ ቀለም ድረስ ስንት ብር ፈጄ የሚለውን መጨረሻ ላይ ቀለም የተቀባ በኋላ ሙሉ መረጃውን ወደ እናንተ የማቀርበላቸው ነው የሚሆነው። ይመቻችሁ።